ስታዩ እንደዚህ ስንሰባሰብ ንጹህ ልቦቻችን ያዩ መላእክት ሳይቀር ይደንሱልን ይመስለኛል። በጣም ይቅርታ አድርጉልኝ። በንጹህ ልብ በንጹህ መንፈስ መሰባሰባችን በክፉ የሚመለከቱ የእኛ አንድ መሆን የእኛ ለህልውናችን መታገል ለህልውናችን መቆም ብሎም ለምንሳሳላት ሳሳላት ሀገር የነገ ዋስትና መሆን የሚያስጨንቃቸው ፖለቲካን ወደ ተራ ሻይ ቀጠልነት የቀየሩ የፖለቲካና የፎቶ ነጋዴዎች እንደሚለነግቡ አካል እንዲህ ለማሰባሰብ እንዲህ ለማማር ከገባንበት ከበባ ሰብሮ ለመውጣት በክፉ የሚያዩንን ለማንበርከክ የአማራን ሕዝብ ህልውናና ጥቅም ለማስከበር አልፎም ለኢትዮጵያችን መከታ ለመሆን ለመሰባሰባችን የማንንም ቡራኬ አንጠብቅም፣ አንፈልግም። ስለዚህ ታምራላችሁ።